ማሬ እኔ የምልሽ አሁን ከወለድሽ ወር ነው። አሁን ስራ መጀመር አለብሽ በቃ እኔ በጣም እየከበደኝ ነው። ማለት ምግቡ ማለት ወለዳችሁ ተብሎ የምትበሉ ምግብ በቃ አሁን ይሄ ሰሃን ማለት ነው። በፊት ሻይን ነበር ተለን አሁን አንቺ ከወለድሽ በኋላ ፌድ አደረገ ምን ማለት ነው? ምን ማለት ነው? እ እኔ በቃ ከባድ ነው ልጅ ብቀመጥ ነበር እኮ ሽ በታ ደስ ፈረንጅ እኮ በአንድ ሰምንት መቶ ነው የሚሰራው። አይኔ ፈልገሽ ሆነ። ራሱ እየወቀስኩሽ እኮ አይደለም፣ ግን በቃ አሁን ለምሳሌ አሁን ሁለት ዳቦ ነው ያቀረብሽው አንድ ዳቦ ብታረጊ፣ ይሄ ደግሞ በማከም የምጠጪው እንደ ብርጭቆ አንዳንድ ጊዜ ትንሽ ነው። ምን አገናኘሁ ከማጥባት? አይ አንድ ዳባውን ቁርስሽ ነው አይደል? አንድ ዳባ ይበቃል። አይ ደግሞ በትንሹ አሁን ይሄ አሁን ወተት ምናምን ስትጠጪ በትንሹ ምን ቋት ምንጣጥ ግን በቃ አንዳንድ ጊዜ ምጥሬው ነገር የተወሰነ ወይ ደግሞ ትንሽ ወጥተሽ የተወሰነ ነገር ስራ እየሰራሽ ብታገኝ ደስ ይለኛል። ምን ችግር አለው? ባሎቻቸው ጥሏቸው ልጆቻቸውን ይዘዋል። እንዴ እንድታልቅሽ እኮ አይደለም፣ ወጣት ነሻ ያለው ነገር ይገባሻል ብዬሽ ነው እየነገርኩሽ ያለው። እንደገና አንቺ ተደረበች ሁለተኛ እንውለድ፣ ይቆያል አልኩህን ነበር እኔ እንትና፣ ሁለተኛ እንውለድ ግን፣ አሁን እኮ ሁለት ወር ሙሉ ተቀመጥሻለሁ። እንደ እናቶቻችን ሶስት ወር ስራ ደግሞ ያለው ጊዜ ማለት ነው፣ እንደ ድሮ አይደለም። ስለዚህ ወቶች ትንሽ ሰራ ሰራ አድርገሽ ብታግዥኝ፣ ካልሆነ ደግሞ ከሆነ ደግሞ አንዳንድ ጊዜ